በስተመጨረሻ ሽምግልና ተላከ። አባባ በጭፈራ ቀወጡት። ዳኒና ኤደን ታረቁ። በስተመጨረሻ ቲና እራሷን አጠፋች። ዳኒና ኤደን ፍቅረኛሞች መሆናቸውን ስታቅና እራሷ ላይ እየተጫወተባት እንዴት ዳኒ እንዴት ታታልለኛለህ እንዴት እያለች ቲና አበደች። ትሰሚኛለሽ እስከዛሬም ቢሆን የታገስኩሽ የእውነቴ ነው ምልሽ ትቀየሪያለሽ ብዬ ነው አሁን ግን በቅቶኛል ከዚህ በኋላ ከአንቺ ጋር ምንም አይነት ነገር የማደርገው ነገር የለኝም እናም አስጠልተሽኛል በቃ ፍቅረኛ አይነት ነው ምልሽ ፍቅረኛ አይነት ስለዚህ ከዚህ በኋላ ምንም ነገር አታመጭም ብሎ እረገጣት በጣም ደነገጠች እስከዛሬ እያወቅ ሁሉንም ነገር ተጫወታችሁብኝ ብላ ስትልም ኤደን ብድግ አለችና ታዲያ የሰው ትዳር የራስሽን ትዳር በትነሽ እኛንም ትዳራችንንና ሕይወታችንን ለመበጥበጥ ተዘጋጅተሽ ነበር አይደል? ታስታውሻለሽ? በባለፈው ካሊብን አንቺ አታገቢውም እያልሽ እኔ ላይ ስትጮሂ አየሽ? ዝም ብለሽ አጉር ጥርጣሬ አንቺ ላይ በጣም ብዙ ጥርጣሬ ነበር። ነገር ግን እኔ የካሊብ ፍቅረኛ ሳልሆን የዳኒ ፍቅረኛ ነበርኩኝ። እናም በስተመጨረሻ የምመኘውና የምፈልገውን ህይወት አግኝቻለሁ። ዳኒን የራሴ አድርገዋለሁ። እኔ እንዳንቺ ሀብት ንብረት፣ ምንም ነገር አልፈልግም። የምፈልገው አንድና አንድ ንጹህ ፍቅርና ንጹህ ማንነት፣ ንጹህ ቤት ነው የምፈልገው። ትንሽም እንኳ ብትሆን በፍቅር ከኖርን ይበቃል። እኔ እንዳንቺ ስግብግባ አይደለሁም ብላ ስደግምላት በቃኝ ከዚህ በኋላ እያለች እራሷን መውቀስ ቀጠለችበት። ቆይኔ ምንድነው ያተረፍኩት? ካሊብን የመሰለ ባል ደግና የዋህ ሩኅሩህ አባባን የመሰለ አባት ትሁትን የመሰለች የቤት አጋዥ እያሉኝ ቆይኔ ለምንድነው ለሀብትና ለርብረት የተንገበገብኩት? ቆይ ቲና አንቺ ማነሽ? ቲና አንቺ ማነሽ? እያለች እራሷን በራሷ እንደ እብዶቹ ወሬ ጀመረች። ከዛም በኋላ በቃ ከዚህ በኋላ ትሁት እና ካሊብም ተጋቡ። ዳኒና ኤደንም ፍቅረኛሞች ሆኑ። በቃ ታረቁ። አባባም በደስታ እየቀወጠው ነው ያለው። ስለዚህ ሽማግሌዎቹም በደስታ ፍልቅልቅ ብለዋል። እኔ ያለኝ አማራጭ አንድና አንድ ነው፣ ራሴ ማጥፋት ነው ብላ እስከ መጨረሻው ድረስ ተሰናበተች። እናም ዳኒ እና እንዲሁም ካሊብ ቆመው እያወሩ ባሉበት ሰዓት፣ አየህ ያን ጊዜ አጉል ስትጠረጥረኝ ነበር። እኔ ግን ተረጋጋ፣ እኔና ኤደን ምንም ነገር የለንም እያልኩኝ ብለምንህ እንኳ አንተ ግን እኔን አንዴ፣ ይሄ እኮ ቤትህ አይደለም፣ ጥገኛ ነክ ስራ የለህም፣ አንተም ከኔ በምን አታንስም እያልክ እስከሚበቃህ ድረስ ረግጠኸኛል ብሎ ሲለው፣ እዋክ ይቅርታ አድርግልኝ ካሊብ፣ እውነት ለመናገር በጣም ብዙ ጊዜ ኤደንን ስለምወዳት በኤደን እኮ ስለምቀና ነው እንደዛ ምለው። ታዲያ በኤደን ብትቀና እንዴት እኔን እንደዚህ ያደርጋል ብለህ ልጠረጠረኝ ትችላለህ? ምንም እኮ ቢሆን አብረን እዚህ አብረን በልተን ጠጥሰናል። አዎ አንተ ቲናን ስትቀማኝ ከቲና ጋር እገዛ አልጋዬ ላይ ስታድሮ አብራችሁ በጣም ብዙ ጊዜ አይቻችኋለሁ አይቻችኋለሁ ያኔ ግን አንተ እውነት ለመናገር ቀስ ብዬ ስከታተልህ በጣም ብዙ ነገሮችን ልቤን አቁስለዋል ግን በአባዬ ጥረት ነው እንዴት አባዬ ምን አለ አባዬ ፍቅረኛ ያለችው እናም ተረጋጋ የእውነት ቴናን አፍቅሯትና ወዷት ሳይሆን ለገንዘብ ሲል ነው የቀረባት እባክህ ተረጋጋ እያለ በአባቴና በትሁት ሀይል ነው እንጂ እስካሁን ወይ አንተን ወይ ቴናን ገድዬ እስር ቤት እገባ ነበር ሲለው በጣም ይቅርታ ካሊብ፣ በጣም ይቅርታ አለው። ችግር የለውም ከዚህ በኋላ አንተና እኔ ጓደኛ ማቾች ሆነናል እኮ ብለው በደስታ ልክ እንደ ወንድማ ማቾች ተቃቀፉ። አባባ ተመስገን፣ በስተመጨረሻ ቢያንስ አንድ ሰይጣን አስወግጄ አንድ መላእክን ሰው ፈጠርኩኝ። ይሄን ላሳየኝ ፈጣሪ ተመስገን። ትሁትን የመሰለች ልጅ ደግሞ በክብር ካሊብን ሽምግልና ልካ ልታገባልኝ ነው። ከዚህ በላይ ምን ጸጋና ምን ደስታ አለ? ኤደንም ሁለተኛ ልጄ ናት። እናም ዳኒን ከዚህ ካለበት ገንዘብ ገንዘብ ከሚል አእምሮ ቀይሬ እንደዚህ በማድረጌ ደስተኛ ነኝ እያለ ፈጣሪውን እያመሰገነ ወደ ፈጣሪ ወደ ቤተ ክርስቲያን ሊያመሰግን ሄደ። ሰላም፣ ሰላም ውድና የተከበራችሁ የሕያብ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ትሁትና ዳኒ ጉዱን አፈሉት። እኔም ልጅ ትሁቴ እስኪ ንገሪኝ፣ ኤደን የእውነት የእውነት እዚህ ቤት እየመጣች እኔ በሌለሁበት ብዙ ጊዜ ታወራለች እንዴ? ኦይ ምን ማለት ነው ዳኒ? አሁን ደግሞ ምን እያልክ ነው? ያንተ ነገር እኮ እያደርጉር ነው ደግሞ ብለህ ብለህ ብቻ እዚህ ቤት ስለመጣች እየቀና ባልሆነ ለምንድን ነው ማልቀ ነው? እኔ እኮ ኤደንን በጣም ነው የማፈቅራት በጣም ነው የምወዳት። ታዲያ እንደዛ ከሆነ ለምን ቶሎ አግብተህ አትገለግለንም? ማለቴ እኛም እንወዳታለን እናከብራታለን። ከዛ ውጭ ግን ምንም አይነት አላማና እቅድ የለንም። እስኪ ንገረኝ የእውነት ካሊብን ይሄን ሰሞን የምታደርገው ነገር ልክ ነው ብለህ ታስባለህ? ምን አደረግኩኝ እንዴ? በአባቱ ቤት ጥገኛ ነህ አንተ፣ ምንም የለህም ስርዓት የለህ። በዛ ላይ እግርህን ጠረጴዛው ላይ እያደረግህ ይሄ ምን አይነት ስርዓት ነው? እውነት ለመናገር ዳኒ በጣም ተቀይረሃል፣ እና እባክህ እንደዚህ አይነት ነገር ቢቀርብህ ይሻልሃል ብላ አለችው ትሁት። እሺ፣ አንቺ ካልሽ አንቺ የምትይኝን በሙሉ እሰማለሁኝ አላት። አባባ እናቴና ቁጭ ብለው ባሉበት ሰዓት እኔ ምልክ ግን የእውነት ትሁት ትሆነዋለች እንዴ ለካሊብ ብላ ስጠይቀው፣ ምን ያንሳታል? ትሰሚኛለሽ? አንቺ ያየሽው ክችን መቀመጧን ነው አይደል? እንደዚህ ዘንጣና አእምሮባት ስትወጣ እኮ ምንም ምንም ምንም አይወጣላትም። እናም በዛ ላይ ንጹሕ ልብ ነው ያላት፣ ሰውን ታከብራለች፣ ሙያ አላት። ከዚህ በላይ ምን ይፈልጋል ብለሽ ነው ወንድ ልጅ። ውበትም እኮ ካንቺ ትበልጣለች። አንቺስ ቢሆን በኮስሞቲክ ተቀባብተሽና ተጫጭረሽ ስለወጣሽ እንጂ እኮ የእውነቴን ነው ምልሽ። እንደውም እግር ጣቢዋ አደርሽም። ልዩነታችሁ እሷ ክችን፣ አንቺ ደግሞ ሳሎን መሆንሽ ነው ብለ ሲላት አባዬ፣ አረባክ ተረጋጋ። አያይ እኔ አንቺ አባት አይደለሁም። የአንቺ አባትማ ከሆንኩኝ ቆየው እኮ አሁን ላይ ጭራሽ እንደ ሰራተኛሽና እንደ ገረድሽ ወይም እንደ ቂጣ ጓደኛሽ ስለምታየኝ ምንም አይነት ክብር እንድታሳየኝ አልፈልግም። ከዚህ በኋላ እኔ ጓደኞችም ሆነ ልጆችም ትሁትና ኤደን እንዲሁም ካሊብ ብቻ ናቸው። አንቺን ደግሞ ከጨዋታ ውጭ ነው የማደርግሽ ብሎ አላት። ምን ማለት ነው? ነገርኩሽ እኮ። ካሊብንም ብትፈቹ ያለምንም ሳንቲም እንደምትሄጂ ማወቅ አለብሽ። ምክንያቱም ካሪ ምንም አይነት ገንዘብ የለውም። ከሰጠሁትም፣ እኔ ነኝ፣ ካልሰጠሁትም ደግሞ እኔው ነኝ። ስለዚህ ሀብትና ንብረቱ ደግሞ መጦሪ ስለሆነ ምንም አይነት ነገር እንዳትጠብቂ አላት። በጣም ተናደደች። ቦግ ቦግ እያለች ወደ ዳኒ ጋር ሄደችና፣ ይህን ሰውዬ ልገለው ነው። እረ አንቺ ሴትዮ ተረጋጌ። ቆይ አንቺ ከመግደል ውጭ ሌላ ምንም አይታይሽም እንዴ? ቆይ አንተስ ምን እያልክ ነው? ነገርኩ እኮ በጣም አረመኔና ጨካኝ ሰውዬ ነው። ጭራሽ ድም ብሎ ሳንቲም ሳልሰጥ ነው ከቤት ማስወጣሽ ይለኛል። እንዴ ታዲያ መብቱ ነዋ። ማለቴ ድሮስ መካፈል ያለብሽ ከባልሽ ነው እንጂ ካባዬ ነው እንዴ? ጭራሽ አባዬ አልከው? አዎ እውነት ለመናገር ምንም እንኳ ገንዘቡን ባይሰጠኝ ያኔ ጨዋታ ተጫውቶ አስር ብር እንኳ ቢደርሰኝም፣ ነገር ግን እስካሁን ድረስ የምበላው የምጠጣው እቤቱ ያለሁት በሱ ጥረት ነው። ታውቂያለሽ አንድ ቀን አንቺና እኔ እህትና ወንድም እንዳልሆን ሲያውቁ ያን ጊዜ ምን እንደሚሉሽ ብቻ ጠብቂ። ምን ሊሉን ይችላሉ? የሆነ ነገር ነው የሚያደርጉት። ግን ደግሞ እኔ ከነሱ በላይ ልጨዋትባቸው እችላለሁኝ፣ እናም እበቀላቸዋለሁ። በቃ አንቺ በሰላም መንገድ መፍታታቸው የማይደግ ትሰማኛለህ። እኔ እያለሁኝ በእኔ ላይ ትሁትን ሊያገባ አይችልም። እኔ ሙቸ ነው ቁሜ። ቆይ አንቺ እፈታሃለሁ እያልሽ ስትይ አልነበር እንዴ? ግራ ገባኝ እኮ አላፈቅረውም አልወደውም ብለሽ አልነበር እና ታዲያ ቢሆንስ ባሌ እስከሆነ ድረስ ንብረቱን ሳልካፈል በፍጹም አልፈታውም። አያይ ንብረቱንማ ለመካፈል እንዳትፈልጊ ምክንያቱም ምንም አይነት ንብረት ሊሰጥሽ አይችልም። ሁሉም የአባዬ ነው ተብለሻል። እንዴ እንደዛ ነው? አዎና። ኤደን ኤደን ዳኒን አፋጠጠችው። ትሰማኛለህ ግን ያች ልጅ እህትህ ናት እንዴ? ምን ማለት ነው? አይ የእናቶር ዝንጉርጉር ዛሬ አግኝቻት ከካሊብ ላይ እራቂ ብላለችኝ። ቆይ እሷ ናት እንጂ ትዳራልበትን የፈለገችው፣ ማለቴ ከቤት ስትወጣ ትናገር። በዛ ላይ ካሊብን የማትወደውና የማታከብረው እሷ ናት እንጂ እኔ ነኝ እንዴ? ብላ ብላ ጭራሽ በካሊብ ትጠርጥረኝ። ባክሽ ተያት፣ እሷ እንደዚህ ናት። አያያይ እኔ ሲመስለኝ ግን ከሆነ ነገር ጋር የሆነ ግንኙነት እንዳላት ነው የሚሰማኝ። ምን ማለት ነው ባክተው? ቆይ አንቺ ምን ሆኖች ነው ይሄን ሰሞን እንደዚህ የምትቀያየሩ? ምን አደረግኩኝ? ለምን ብዬ ተቀያየርኩ? እባክሽ ተይ ኤደን፣ እንድትደብቂኝ አልፈልግም። ነገርኩ እኮ አንተና እኔ ባልና ሚስት የምንሆነው ቃል ገብተህልኝ በፈጣሪና በእኔ ባንተ መካከል ስንጋባ ብቻ ነው። አንተ ግን ገንዘብና ገንዘብ ነው። እኔ ደግሞ ይሄ ገንዘብ ገንዘብ የምትለው ነገር በጣም ስለደከመኝና ስለሰለቸኝ መሄድ አለብኝ ብላ ሄደች። ያሳዝናል። እሳት ጎርሶ እሳት ለብሶ ዳኒ ወደ ቤት መጣና እኔም ልህ ከኤደን ጋር ዛሬ ተገናኝታችሁ ነበር እንዴ ብሎ መስቀለኛ ጥያቄ ጠየቀው። ምን ማለት ፈልገህ ነው? አረ ተረጋጋ እንዴ። ቆይ ምንድን ነው አልገባኝም እኮ እኔ ግራ ገባኝ እኮ። ነገርኩ እኮ ተገናኝተ ነበር። አልተገናኘህም። ብገናኝ ባልገናኝ አንተ ምን አገባት? ትሰማኛለህ፣ ከኤደን አጠገብ ብትርቅ ይሻልሃል። ይኸውልህ እኔ እንዳንተ ልክስክስ ሰው አይደለሁም። ማለቴ እኔ የተከበርኩ ባለ ትዳር ነኝ እና እሷን እስካልፈተዋት ድረስ የሌላ ሴት እንኳ ላመጣ አልችልም። ግን ልወድ እችላለሁኝ። ግን ደግሞ አንዳንዶች አሉ አይደል እንዴ፣ ቤታችን አይናችን ስር ተደብቀው እገዛ አልጋችን ላይ አሻሼ ገዳሜ የሚሉት። እንደዚህ ሲለው ዳኒ ደነገጠ። ያለበት ይግነንበት ስለሆነ ቆይ ምን እያለ ነው ይሄ ልጅ? የእውነትም ስለኛ ጉዳይ ያውቃል ማለት ነው እያለ አለብቻውን ከዛ ቲና ስትመጣ ቲናን ጠየቃት። እኔ ምልሽ ካሊብ ስለኛ ያውቃል እንዴ? እንዴ ምን ሊያውቅ ይችላል? አላውቅም ብቻው ግን የሆነ ነገር የሚያውቅ ይመስለኛል። ምን ተፈጠረ ባክያች? ኤደን ናት የቀየረችው። ደግሞ ኤደን ምን ብላ ቀየረችው? ነገርኩ እኮ። የእውነቴ ነው ምልህ ኤደንን የሚያገባ ከሆነ እኔ ራሴ ነኝ እምገላት፣ አንቄ ነኝ የምገላት። እሷን ካነቅሽማ ከኔ ጋ ነው ጠብሻ። ቆይ አንተ ግን እሷን ልጅ በጣም እየተከራከርክላት ነው። ባለፈውም ቤታችን መታ በጣም ደነገጥክ አሁንም ምንድን ነው ከእሷ ፍቅር ያዘህ ወይስ ደግሞ ከእሷ ጋር የሆነ ያለፈ ግንኙነት አለህ አረ እንደዛ አይደለም ተረጋጊ እና ታዲያ እንደዛ ካልሆነ ለምንድን ነው እንደዚህ የምትቀባጣጥረው አልገባኝም እኮ ነገርኩሽ ምናልባት ሌላ ሚስት ሊሆን ይችላል በዛ ላይ ደግሞ አንቺ ምን አገባሽ ለምንድን ነው እሷን የምትበቀዩ መበቀል ካለብሽ ካሌብን እና አባዬን እንጂ ሌሎቹን ሴቶች ካሊብን ብለው የሚመጡን ሴቶች እኮ አይደለም። እንደዚያ ከሆነ ከኔ ጋር ተጣላሽ። ድሮም እንደዚ ስትይ ነው ነገሩን ሁሉ ያበላሸሽው። እሺ ዳኔ፣ እኔ እኮ አንተን እወድሃለሁ፣ አፈቅርሃለሁ። ስለዚህ አንተ ባልከኝ መንገድ ነው የምንሄደው። አሁንማ ካጨመላለቅሽው፣ በኋላ ታጥቦ ጭቃ ካደረግሽው በኋላ ነው እንዴ እኔ ያልኩሽን በሙሉ የምትሰሚው? ባክሽ ተይኝ በቃ ብሎ ሲላት ለምን እንደዚህ ትላለህ? እባክህ ዳኔ። ነገርኩሽ ቲና፣ ከዚህ በኋላ በቃ ተይኝ እኔ እንደውም ሁሉም ነገር አስጠልቶኛል። አባዬ የሚሰጠኝን ገንዘብ ይዤ እጠፋለሁኝ። እኔን ትተህ? እና አንቺን ይዤ ነው የምጠፋለሽ።